ጊዮን አካዳሚ በኦንላይን በማስተማር ላይ ይገኛል። ጊዮን አካዳሚ ቻናል ተከታዮቻችን በያላችሁበት ሰላም ጤና ይስጥልን። እንዴት አላችሁ? ለቻናሉ አዲስ ከሆናችሁ ቻናሉን ላይክ፣ ሼር፣ ሳብስክራይብ እያደረጋችሁ ቤተሰብ እንድትሆኑ ከወዲሁ እያሳሰብን፣ ጊዮን አካዳሚ ልዩ ብቃት ባላቸው መምህራን በማስተማር ላይ ሲሆን መማር የምትፈልጉ ከታች ባለው ስልክ በቴሌግራም በዋትስአፕ በኤሞ እንዲሁም እናንተ ተጠቀሙ በሶሻል ሚዲያዎች በተመቻቸው አማራጭ ደውሉልን። እሺ በዛሬው ትምህርታችን ወይም ደግሞ በዛሬው ቪዲዮአችን ዘንላቸው የመጣን ሆሄዎች ተሰባስበው ቃላት እንዴት እንደሚመሰርቱ አንድ ባንድ ከዛ ደግሞ ቃላቶች ደግሞ ተሰባስበው እንዴት አረፍተ ነገር እንደሚመሰርቱ የሚያሳይ ቪዲዮ ይሆናል። ቪዲዮን ጀምራችሁ አትተውት እስከ መጨረሻው እዩት። በእርግጠኝነት ቪዲዮ ሙሉ ቪዲዮን ካያችሁት ቃላቶች ወይም ደግሞ ሆሄዎች ተሰባስበው እንዴት ቃላት እንደሚመሰርቱ፣ ቃላቶች ደግሞ ተሰባስበው እንዴት አረፍተ ነገር እንደሚመሰርቱ ትረዱታላችሁ ትረዱበታላችሁ። እሺ፣ ወደ ትምህርታችን ስንገባ ከዚህ ላይ የተዘረዘሩት ሆሄዎች አሉ። እነዚህ ሆሄዎች ከመጀመሪያው አንድ ባንድ ሆሄዎች ማን እንደሆኑ ማወቅ ይኖርብናል ማለት ነው። እነዚህን ካወቅናቸው በኋላ እነዚህን በስርዓት ደርድረን ስንጽፋቸው ወይም ደግሞ ቃል ስንመሰርትባቸው ትርጉም ያለው ቃል ይሰጡናል ማለት ነው። እሺ ይቺ ማነች? ከ ረ በ ዘ መ አ ደ ነ ቀ ሰ ለ ተ እሺ እነዚህ ሁሉ ያነበብናቸው ሆሄያት ወይም ደግሞ ፊደላት ናቸው ከዚህ ጋር ምንም ትርጉም የላቸውም ልክ እንደዚህ እንደምታዩዋቸው ግን ከዚህ ውስጥ እነዚህን በስርዓት ደርድረን ስንጽፋቸው ትርጉም ይሰጣሉ ማለት ነው ከነዚህ ብዙ ቃላትን መስራት ይቻላል። በጣም ብዙ ቃላትን ለምሳሌ ያክል የመሰረትናቸውን እሺ፣ ሰ፣ በ፣ ረ፣ ሰ፣ በ፣ ረ፣ ሰበረ። ይኸው እነዚህ ይህን ሰበረ የሚል ትርጉም ያለው ቃል የመሰረት ነው። ከየት ነው? ከነዚህ ነው። ዝብርቅርቅ ብለው ከተቀመጡት ከነዚህ ነው። ሰ ይቻት ሰ ይቻት እዚ ወሰነ በ ይቻት በ ረ ያው ሰበረ ሰ በ ረ ይህንን ሰበረ የሚለውን ቃል ይሰጠናል ማለት ነው። ሌላኛው ደግሞ ሁለተኛው ለ መ ደ ለመደ ይህንም እንዴ እነዚህን ቃሎችም ስናይ ከዚህ ውስጥ አሉ። ለመደ ው ከዚህ ጋ ግን ስብርቅርቅ ብሎ ተጽፎሳል። ትርጉም የሚሰጡ ወይም ደግሞ ቃል የሚፈጥሩ ወይም ደግሞ ቃል የሚመሰርቱ አይመስልንም። እዚህ ጋ ግን በስራ ስንጽፋቸው ለመደለመደ ለመደ ለመደ ለማንበብ ወይም ደግሞ ትርጉሙን ለማወቅ ከእናንተ የሚጠበቀው ቀጥታ ፊደሎችን ወይም ደግሞ ሆሄዎችን ያወቃቸዋቸውን ቀጥታ ስማቸውን መጥራት ነው። ይኸው ለመደ ለመደ፣ ምንም አያወዛግብም ማለት ነው። ለመደ ሌላኛው ደግሞ ሌላኛው ደግሞ ይህኛው ዘለቀ ነው። ዘለቀ ዘለቀ ዘለቀ እዮ ዘ ለ ቀ ዘ ለ ቀ በስራ ስንጽፈ እዚ ጋ እዮ ዘ ለቀ ዘለቀ ሚል ትርጉም ወይም ደሞ ቃል ይመሰረትልናል ማለት ነው። ሌላኛው እስኪ ከበረ ከበረ ከዚህ ውስጥ ከበረ ሚለውን ፈልገን እናገኘ እነዚህ ቃላቶች ወይም ደግሞ እነዚህ ኮሻዎች ውስጥ ከበረ ሚለውን ቃል ለመመስረት ከነዚህ ፈልገን ስናወጣው ከበረ ከበረ ከበረ ው ከበረ የሚል ቃል ይሰጠናል ማለት ነው። ከበረ እሺ፣ ሁለተኛ ደግሞ መለሰ መለሰ። እስኪ አሁንም ይህን መለሰ ሚለውን እዚህ ፈልገን ነው። ከዚህ ውስጥ ሁሉንም ይሄን ቃል የመሰረት ነው፣ ከነዚህ ውስጥ ከነዚህ ሆሄዎች ወይም ደግሞ ከነዚህ ፊደሎች ስለሆነ መለሰ። ይኸው ሁሎችም እዚህ ውስጥ አሉ ማለት ነው። መለሰ መለሰ መለሰ ሚል ቃል ወይም ደግሞ የሰው ስም ሰቶናል ማለት ነው። መለሰ እኛ ደግሞ ቀለደ ቀለደ ቀለደ። እሺ ቀለደ ስንል ቀለደ፣ ይኸው ምንም ሳነ ወዘጋቢ ቀለደ ቀለደ። ከዚህም በላይ ሌላ ቃል መስረት ይቻላል። አለቀ አለቀ። ይህንም እኒ አለ ቀ አ ለቀ አለቀ አለቀ የሚል ቃላት መስርተናል። አ ደመ አደመ አ ደመ አ ደመ እዚህ ላይ ያሉት ቃላቶች አረ ስናደርጋቸው አደመ የሚል ሆሺዎች ቃል ይሰጡናል ማለት ነው። እኛው ደግሞ ተሰበረ ተሰበረ ተሰበረ ዮ ተሰበረ ዮ እቺን ወሰድነ ተሰበረ ተሰበረ ሌላም ሌላም ብዙ ቃል መመስረት ይቻላል። ለምሳሌ መከረ መከረ ቀመረ በጣም ብዙ ቃላት መመስረት ይቻላል። እንደዚህ ምናቸው ግን ትንሽዬ ናቸው። አሁን ደግሞ አሁን ያየነው ሆሄዎች ተሰባስበው ቃላት እንዴት እንደሚመሰርቱ ነው። አሁን ደግሞ የምናየው ቃላቶች ተሰባስበው እንዴት አረፍተ ነገር እንደሚመሰርቱ ነው። ያው እዚህ ጋር ተማረ፣ ትምህርት፣ ያከብራል፣ ወደ ሁኗል፣ ጎበዝ፣ ከተማ፣ ቤት፣ ሰዓት፣ በሩጫ ሄደ። እነዚህ ሁሉ ዝብርቅርቅ ብሎ የተቀመጡ ምኖች ናቸው፣ ቃላቶች ናቸው። እነዚህን ቃላቶች ደግሞ ተሰባስበው ምን ይሰጡናል ብላል አረፍተ ነገር ይሰጡናል ማለት ነው። ወይም ደግሞ ሙሉ መልዕክት ያስተላለፉልናል ማለት ነው። እሺ እኔ አበበ አበበ ቀጥታ እዚህ ያለ ሳይሆን ምን ወስደው የሰው ስም ነው። አበበ ወደ ትምህርት ቤት ሄደ። እሺ እነዚህን ከዚህ ስንትን አበበ ወደ ትምህርት ቤት ሄደ ከዚህ ዝብር ቅሩ ተጽፎ የነበሩት ቃላት ብለን የምንጠላቸው በስርዓት አሬንጅ ስናደርጋቸው ምን ሆኑ አረፍተ ነገር አበበ ወደ ትምህርት ቤት ሄደ አበበ ወደ ትምህርት ቤት ሄደ ው ወደ የሚለው ው ትምህርት ቤት ሄደ አበበ ወደ ትምህርት ቤት ሄደ ሌላኛው ደግሞ አለሙ በሩጫ ወደ ቤት ሄደ። አለሙ በሩጫ ወደ ቤት ሄደ። እስኪ እነዚህንም እዚህ ከሰሙ በስተቀር ከዚህ እናወጣቸዋለን ማለት ነው። በሩጫ በሩጫ ወደ በሩጫ ወደ ቤት ሄደ በሩጫ ወደ ቤት ሄደ። ይኸው አለሙ በሩጫ ወደ ቤት ሄደ የሚለውን ሩጫ ይቻት ወደ ቤት ሄደ። አለሙ በሩጫ ወደ ቤት ሄደ። እሺ፣ ሌላኛው ደግሞ ከበደ ጎበዝ ተማሪ ሆኗል። እሺ፣ ይህንም ልክ ከዚህ ዝብርር ካሉት እናወጣለን ማለት ነው። ከበደ ጎበዝ ተማሪ ሆኗል። ከበደ ጎበዝ ተማሪ ሆኗል። እሺ ይህንም ስናይ እዚህ እናገኘዋለን። የው ጎበዝ ጎበዝ ጎበዝ ተማሪ ጎበዝ ተማሪ ጎበዝ ተማሪ ሆኗል ጎበዝ ተማሪ ሆኗል። ከበደ ጎበዝ ተማሪ ሆኗል። ጎበዝ ምት ከዚህ ተማሪ ሆኗል። ጎበዝ ተማሪ ሆኗል። ከበደ ጎበዝ ተማሪ ሆኗል። እሺ፣ ሌላኛው ደግሞ አብዲ፣ ሰዓት በሰዓት አብዲ በሰዓት ወደ ትምህርት ቤት ሄደ። አብዲ በሰዓት ወደ ትምህርት ቤት ሄደ። እስቲ እንም እንዴ እነዚህ አብዲ የሚለው ከስሞች እዚህ ዝብርቅርቅ ብለው ከተቀመጡ ፊደላት ነው። ይህን አረፍተ ነገር ወይም እንትን ቃላት ነው ይህን አረፍተ ነገር የመሰረት ነው ማለት ነው። እሺ ሰዓት ወደ ትምህርት ቤት ሄደ ይኸው ከዚህኛውን ቃል ስለለለ አብዲ በሰዓት ወደ ትምህርት ቤት ሄደ። ልክ እነዚህን አሬንጅ አድርገን ስንጽፋቸው ምን መሰረትልን ማለት ነው? አረፍተ ነገር፣ አረፍተ ነገር። እሺ ሌለኛው ደግሞ ያሬድ የትምህርት ቤት ሰዓት ያከብራል። ያሬድ የትምህርት ቤት ሰዓት ያከብራል። ይህንም እንዲ ይሄም ሁሉ ዓረፍተ ነገር የመሰረት ነው ከነዚህ ቃሎች ነው። እሺ ያሬድ የሚለውን ያው ስም ስለሆነ እንተውና የትምህርት ትምህርት ቤት ሰዓት ያከብራል። ያሬድ የትምህርት ቤት ሰዓት ያከብራል። እንደዚህ እያደረግን እንለማመዳለን ማለት ነው። ሆሸዎች ወይም ደግሞ ፊደሎች ተሰባስበው ቃላትን እነዚህ ቃላት ናቸው። ልክ እንደነዚህ ማለት እነዚህም ቃላት ናቸው። እነዚህና እነዚህ ቃላት ናቸው ማለት ነው። እነዚህ ግን ተሰባስበው ፊደሎች ቃልን ቃሎች ደግሞ ተሰባስበው ልክ እነዚህ ቃሎች ምን ይሰጡናል? ዓረፍተ ነገርን ይሰጡናል ማለት ነው። እነዚህ ደግሞ ዓረፍተ ነገሮች በአንድ ላይ ጠቅለሉ ሲጻፉ ሙሉ ንባብ ወይ ደግሞ ትልቅየ ንባብ ይሰጡናል። እንደዚህ እያደረግን እንለማመድ። በተለይ ለጀማሪዎች እነዚህን ፊደሎችን እያገጣጠሙ ማንበብ ቀስ እያልነ ፍጥን እያልነ እያገጣጠምነ እየጻፍነ መለማመድ ያስፈልጋል። ቪዲዮውን ጀምራችሁ አታውት። ለዛሬ ዘንላቸው የመጣን ይህን ይመስላል። በኦንላይን መማርና መከታተል ለምትፈልጉ ከታች ባለው ስልክ ደውሉልን። በቴሌግራም፣ በኢሞ፣ በዋሳፕ በምትፈልጉት ሶሻል ሚዲያ መማር መከታተል ትችላላችሁ። ለዛሬው ይህን ይመስላል። መልካም ጊዜ፣ ሰናይ ቆይታ።